እንደምና አደረክ ዘላለም? ወዴት? ወደዚህ ነው። እንዴት ያለ እንጨት! ማን ተየህ አግኝተህ? ሸጋ ነው አይደል? ሸጋ እንጨት ነው። ዘንድሮ ቤሰው የከተሜ ሰው ጎጆ የወዳል

የብርቁ ነገር እያሳሰበኝ። ምን ማለት ነው? እንዴት እንዴት እንደማደርገው አላውቅም። እንዴት አድርጌ እንዴት እንዴት እንዴት አድርጌ ወደ ቀልቡ እንዲመለስ ማድረግ እንደምችል ግራ ገባኝ። ማው ሁላችንን አይደለም ያስጨንቀን? መች አንተን ብቻ ሆነ። እና አንተ እንዲህ ስለተጨነቅህ የሚስተካከል ነገር የለም። እንደው እንዴት አድርጌ እንትን ልበለው፣ እባክህ ይስተካከል ነገር የለም። እ አንተ እንዲህ ስለሆንክ ምን ይስተካከላል ብለን፣ አይስተካከል እንዴ? አስተዳደጉ ላይ የበደልኩት ነገር ይኖራል። ተመስገን አንተ ተው። ራስን እንዴት ያለ ነገር ራስን አታውቀስ ዋ ነው

አንተ እሱ እጅህ ውስጥ አልገባል እንጂ ደግሞ አንተ ያርክብ ለሱ ያርክው። ሁላችንም ለልጆቻችን አላደረግንም? እንደው ግራ ግራውን ስትል ቀኝ ቀኝ ስትል ግራ እንደ እንደ ተያዩ አይደል እንደ ተያዩኩ እኮ እንጂ አንተ ያልተሰደድክበት ያልሄድክበት ቦታ አለ እንዴ? ያልሞከርከው ጠባል አለ?

ተሷ ጋር ስተማጥኑ ተዋቸው ደና ተማጥነዋል ምንም ችግር የለባቸውም ተሷ ጋር ወይ አታድርስ እንደው ምን እንደው ሌላ እንደው ብልሃት እንደው ምንም እንደው እንደው ይጥፋ እንደው እኔስ እንደው ከመጀመሪያ ጀምሬ አንድ ሁለት እያልኩኝ እንደገና እንደው ላሳድገው እንደው በቃ እንደገና ሌላ የሚያድግ ነገር ይኖረዋል። እንደገና አዲስ መንገድ ላሳየው ብዬ ሰው እንዶ ከዛ አንድ እንደ ህፃን አድርጌ ይይዘውና ከዛም በኋላ እየመራውት፣ መቼም አረ እንዴት ሆኖ ነው እንደዚያ የሚሆን እንትን የሚሰዳት አክስት ዘንድ የሚሰዳት ያአስባሪ ራት ነው ምናምን፣ ምን ብሎ አበረኛል እና አክሽትሽ ደግሞ ተረብርቆ ያየውን ነገር ላድርግ ይለው። አየህ ያየውን ነገር ካላደረግኩ ይላል። ተመለስ ስትሉ አይመለስም፣ ካላደረግ እንዳይሆን እኮ እና ከመጀመሪያው ከህጻንነት ጀምሪ እንደ ባሳድ እዚህ ታች የባናትች አልነበረች። ስማ ስንዴ ስንዴ የእሷን ልጅ አይታል አይደለም? እሱም እኮ ስታ አራት አመቱ ተዘላል ወረድም እንዴት ሆኖ ነው እንደዛ ሊሆን አለ? ለፋችበት ለፋችበት እና ልሞክረው እንጂ እ ልሞክረው እንጂ ምን አደረጋለሁ? እስኪ እንደው ለመክረህ ልሞክር ታልክ አይደል? ነገር እንጂ የዶክተሯን ምክር ሌላ ነው። አሁን በጠዋት ነው እንግዲህ ገስግሶ የመጣ ጠጀ መምጣቷን ሰምቶ ኖሯል። ማን እሱ? ብርቁ ሰምቷል። በጠዋት ነው ገስግሶ የመጣ ተስፋ ጋር ነው። አንዴ እዚህ ትላለች

እና አንድ አንዳንድ ነገርም ገዝቻለሁ ሪ ታስቀምጫለሁ ቶ መጀመሪያ እስቲ በድብቅ እንደው ትንሽ እንዲለምድልኝ አንዳንድ ነገሮች ላሳየውና አይ እስቲ ምን አይነት እንደው ስሜት እንደሚያመጣ አላውቅ። ያው መልካም መልካም ነው፣ በጎ በጎ ነው፣ በጎ በጎ ነው። እየመራሁ ላሳየው እንጂ ደስ መጥፎ ነገር እኮ የለው። እንግዲህ ነገር ደሞ ወደዛ ወደዛ ሰፈር ሲሄድ ደሞ ይላል ነገር ያሳዩታው ያ ቢሻው የሚባል የተረገመ የተረገመስ መጥፎነስ ወደዚህ ሰፈርማ እንዳይመጣ፣ እንዳው አይመልሰው። ወደዚህ ሰፈርማ እንዳይመጣ እሱማ ተቀየው። የት እሄዳለሁ ብለህ ነው እንትናንም ምከራት። በቃ አሁን ሰፈር ውስጥ እንዴት አድርገው እንደሚያወሩት እንንገረች ይሆን? እንዲያም አይደል አንተ፣ የተሻለ ሆን ነበረ። አሁን እችም ሴትዮቱ መጣ እንደ መረሻም የለህ እንጂ ራቅ ብለህ እንዲወር አንድ ዘመዶች ዘንድ ይዘኸው ሄደህ ማለት ነው። ቀስ እያልክ እየተንከባከብከው እያሳየህ ምን እያልክ ነበረ የሚሆን አሁን ጥሩ አመጣህ። እንዲያ ነው የሚሻለው። እዚህማ የለመደው ተለመደው ማህበረሰብ ጋር የለመደው ሁኖ ነው የሚውል። አሁን ጥሩ ነገር አመጣህ። አየህ እና እና እንደዛ እንግዲህ አስቤያለሁ። ደህና ደህና አስበሃል። ጥሩ ዘዴን የነገርከኝ ተዋል እስቲ ሞክረው እንግዲህ መቼስ አባት አይደለም እንድምትወነ አው እንድትወነ መንገላታት ነው ለልጆቻችን ምን ብለን አይደለም ወይ ቆይ ያው ልልፋ እንጂ ግድ ነው። አው ታመን ሰባ አይቆጠርልህ ምን ተወለት አንድ አይቆጠርልህ ፈለክ አይ አይቆጠርልህ። እንግዲህ ሲው ልጅ ልጅ አይደል ስጦታ አይደል ልጅ ልጅ አይደል አው ልጅ እኮ ምንም ይሁን ነገር አይደለም። ድግራ ያጋባል ነገሩ እንዴት መሰለህ አሁን ስጦታ እንግዲህ እግዚአብሔር ስጦታ ከሆነ እንዲሆነ መክሊት ይዞ መጧል ይባላል። ልጅ ይለህም አሁን እና የልጅ እኮ መክሊት አለው እንደው የእኛ አለማስተዋል እኮ ኃጢአቱ ኃጢአታችን በዝቶ ማስተዋል አቀፈ እና እናደርጋለን ብለን ብለኝ እንትልል ነው የት ቁርስን ባፊ ያላረኩኝ እና ቁርስን ሳትበል በባዶ የለም የለም፣ እንደው ሳላይህ ውዬ ስላደርኩ ጭንቅጭንቅ ሲለኝ ጊዜ ነው የመጣው። ልሂድና ጥሩ ነገር ነው በልሽ ወይና፣ እንግዲህ ተኔ ጋር እንገናኛለን። አንተስ ቢሆን ችግር የለውም። የሆነ ስራ ትንሽ ትንሽ በልሽ በኋላ አሁን ማድረግ

እኔ ካልነገርኩ ማን ይነግርሃል? እኔ እንደው ወንድ ባተሌ ሲሆን ያሳዝነኛል። እንደው እኔ እንደው በደምብም ያሻል መሰለኝ። እስኪ ለማንኛውም አውቃቸዋለሁ እኮ ለእዛ እኮ ነው። እኔ አየኋት ከአንድ

ስታድግ ዶክተር ትሆናለህ። እዛ አባ የኔታ ጋር ወስጄ ትምህርት ቤት አስተምርሀለሁ ሀ ሁ ሂ ምን አሁን የንገለው ቢሄዱ እሺ፣ አልነበረ እንደው ዛሬ ጉዱኛለሁ ያለው እናንተ። ኧረ ጉዱ ነና፣ የምን ጉድ ነው? እንደው እንዲሁ ያ ሰውዬ መሳሪያውን ይዘውብኝ ወጡ። ምን ምን ወን ብሏል ወደ መሳሪያ

አንቺዬ እሱ ሰውዬ ግን ቀን ዕለት ተው በላቸው፣ ንግግራቸው ልካልብ ትቻቸው። ቅድም እኮ ሲለኝ እኔ ውሸቱ መስሎኛል። ቅድም እኮ ተላይ ተላይ እያለኝ እየነገረኝ ነበርኩ። አንቺ ግን ማለት አንቺ ነግሬሻለሁ። ተዚህ ነገር ላይ ጋር ምን አገባሽ ከብት በይ